በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የሕማማት ሳምንት ሰኞ ርግመተ በለስ የተካሄደባት ዕለት ትባላለች። ይህንን የማቴዎስ ወንጌል ምዕራፍ 21 ከቁጥር 18 እስከ 19 ስናነብ እናገኘዋለን። ወፀቢዮ እግዚ ኢየሱስ እንዘ የአርግ ሀገረ ሪቨ ነው፤ በማለዳ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ከተማ ሲደርስ ተራበ። ወርእየ እፀ በለስ በፍኖት ወሖረ ኀቤሃ ይንሣእ ፍሬ እምኔሃ ነው። እፀ በለስን በመንገድ ሲሄድ አይቶ ስለ ተራበ ወደ እሷ ሂዶ ከእሷ ፍሬ ወስዶ ለመብላት ወደ እሷ ሄደ። ዋልቦ ዘረከበ ውስቴታ ዘእንበለ ቆጽል ባሕቲቱ። ነገር ግን ከእፀ በለሱ ከቅጠል በስተቀር ያገኝባት አንዳች ነገር የለም። ወይ ቤላ እይኩን ፍሬ እምውስጥ የትክ ይለዓለም። ስለዚህ ዛሬ ፍሬ አፍርተሽ አልተገኘሽምና ለዘለዓለሙ ከአንቺ ፍሬ አይገኝብሽ ብሎ ረገማት። ወየብሰት በጊዜያ ይእቲ በለስ በዚህ ጊዜ እፀበለሷ ወዲያውኑ ደረቀች በማለት ይነግረናል። ይህን ዕለት ታዲያ ርግመተ በለስ ይባላል። አስቀድሞ ወጸቢሆ እግዚ ኢየሱስ እንዘ ያዐርግ ሀገረ በማለዳ ብሎ ይጀምራል። ለምንድ ነው በማለዳ ያለው? ስንል ብርሃን ዓለም ቅዱስ ጳውሎስ በሮም የመልእክቱ ምዕራፍ 13 ከቁጥር 12 ላይ እንደነገረን ወዘንተኒ አእምሩ ከመ በጽሐ ጊዜሁ ለነቂህ የምትንቁ የምትነቁበት ከነዋ ማሀኬት የምትነሱበት ዕለት እንደደረሰ እወቁ። ሀለፈት ሌሊት ወመጻት መአልት ነው። ህገወሪት አለፈች፣ ህገ ወንጌል ተተካች። አለማወቅ አለፈ ነው ማወቅ ተተካ። ወንግድ ፍም ላይ ሌነ ምግባረ ጽልመት የሌሊቱን የጨለማውን ስራ ትተን የቀኑን ልብስ ለብሰን በብርሃን ልንመላለስ ያስፈልጋል ብሎ እንደነገረን፣ በጠዋት ማለት ጨለማው እያለፈ ብርሃን እየተተካ መሆኑን ይነግረናል። የሞት መንገድ አብቅቶ የድነት መንገድ እየተጀመረ መሆኑን ሲነግረን ወጸቢሖ በማለት ይነግረናል። ታዲያ በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ተራበ ብሎ ይነግረናል። ኦ ዝ መንክር ዝ ነገር ዘይሴት ሲለ ኩሉ ዓለም ዋፅገበ እማምስቱ ህብስት ለሐምሳ ምይት ሪበኑ እነሆ በአምስት እንጀራ አምስት ሽሕ ህዝብ አጥግቦ ዐሥራ ሁለት መሶብ እንዲነሣ ያደረገ ዓለምን በቸርነቱ የሚመግብ አምላክ እሱ ተራበን። ይህ ነገር የሚደንቅ ነው በማለት ያደንቃል። ዛዘዘ ማየ ይኩን ወይነ ሪበኑ በእውነቱ በቃና ዘገሊላ የውሃውን ተፈጥሮ ለውጦ ወይነ ቃና ያደረገ እሱ ተራበን። ዘከሰተ አይን ተእውር በጽቡር ከመይራይ ሪቨኑ እነሆ ከናቱ ማይፀን ጀምሮ አይነስ ውር ሆኖ የተወለደውን እሱን አይን በሚያጠፋው በጭቃ ቀብቶ እንዲያ እያደረገ እሱ ተራበን። ዘኬደ ዲበ ማእበል ወሆረ ላይ ለማይ ወይርሳ እገሪሁ እነሆ በማዕበሉ በሞገዱ ላይ ሲሄድ በባህሩ ላይ ሲመላለስ እግሮቹ ያራሱ። እሱ በእውነት ተራበን። ዘገሰጸ ነፋሳተ ወታዘዙ ሎቱ እነሆ ማዕበሉን ሞገዱን የገሰጸ እነሱም የታዘዙለት ወታዘዙ ሎቱ ባሕርኒ ወነፋሳትኒ፣ ባሕር ነፋሳት የታዘዙለት እሱ በእውነት ተራበን። እንዴትስ ሊራብ ይችላል? ኢሳይያስ አስቀድሞ የነገረን በከመይቤ ኢሳይያስ፣ ኢሳይያስ እንዳለን እይርብ ወይ ጸም ወይ ደክም ለዓለም እግዚአብሔር እግዚአብሔር ለዘላለሙ የማይራብ የማይጠማ የማይደክም ነው ብሎ እንደነገረን እፎ እንከ ሪበ ከመገብር ነው፣ እንደ ሰው ልጅ እንዴት ደከመ? እንዴት ተራበ? እንዴትስ ተጠማ? እንዲህ አይነቱ ይደንቃል። በእውነቱ ተራበ ሲባል ኢየሱስ ክርስቶስ ረሃቡ ምንድን ነው? እውነት ከበለስ ፍሬ ሊበላ የፈለገውስ የተራበው የበለስ ፍሬ ነውን ብሎ መጠየቅና ማወቅ ያስፈልጋል። እንዲህ አለ ዘሪበሰ አኮ በእንተ መብላአ ሰብ አላ በእንተ መድኃኒተ ሰብ። የተራበው የሚበላ የሚጠጣ ፈልጎ አይደለም። ይልቁንም የተራበው የሰው ልጅ ድነት ነው። ከሞት ወደ ሕይወት የሚመጣበትን መንገድ ነው። በከመይ ቤለ ሊሁ እግዚእነ በወንጌል ሊተሰ መብልእየ ውእቱ ከመ እግበር ፈቃዶ ላቡ የዘፈን ነወኒ እኔስ የምመገበው ምግብ ምድራዊ ምግብ አይምሰላችሁ፣ የላከኝን የአባቴን ፈቃድ መፈጸም ነው። እሱም ምንድነው ካላችሁኝ፣ እናንተ በአብ ዘንድ በላከኝ ዘንድ ታምኑ ዘንድ ነው። እስመዘያምን ዘያምን ቦቱ ይመውት ለዓለም ለዘላለሙ የሚያምንበት አይሞትምና፣ የሰው ልጅ ከሞት ወደ ሕይወት ከኃጢአት ወደ ጽድቅ ከክፋት ወደ ደግነት የሚመለስበት ያን ዘመን የተራበው ተራበ ያለን ይህንን ነው። ሚበላ፣ የሚጠጣውን ሳይሆን የሰው ልጅ ድነት ነው። ስለዚህ እሱም ማየት ያስፈልጋል። እንዲህ አለ አይበሰ ቆጽለ በለስ ወውሃቦ መድኀኒተ ነፍስ ያችን በለሷን አድርቆ እነሆ የነፍሱን መድኃኒት አመጣለት በማለት የነገረን ለዚህ ነው። ምንድን ናት? ዕፀ በለስ የተባለ ምንድነው? ስንል ተመልከት ይላል ሊቆ ዮሐንስ አፈወርቅ። አዳም ከገነት በወጣ ጊዜ ለብሶ ሐፍረቱን የሸፈነበት ያቺ በለስ ናት። ያቺ ከገነት እንድትወጣ ያደረገችው ኀጢአት በአንፃረ በለስ ረግማል ኃጢአት። እነሆ በበለሷ አንፃር ኀጢአትን ረገማት። ለአዳምም ልጅነትን መለሰለት። ወደ ቀደመ ክብሩ ወደ ቀደመ ልጅነቱ እንዲመለስ ለማድረግ የሠራውን ሥራ ነው። በበለሷ አዳም የለበሳትን ያችን ዕፀ በለስ ረገማት፣ ደረቀች አለ። ስለዚህ እንዲህ አለ አይኑ አኮኑ ይእቲ ቈጽረ በለስ ዘተከድነባቲ አዳም ወከደነ ሐፍረቶ። ስለዚህ አፍረቱን የሸፈነባት ያችን ዕፀ በለስ ረገማት። ወመጻ እግዚ ኢየሱስ ወአይበሳ በቃሉ ወአልበሶ ብርሃነ ንጹሐ ነው። በቃሉ ያችን አስወገደና ብርሃን ልብስን አለበሰዋል። ያንን በደሉን አስወግዶ ብርሃን ንጹሕ ልብስን ያለበሰሙን እሱን ነው የምናየው ወውእቱ ብርሃን እኑም እማይ ወእም መንፈስ ቅዱስ ይሄ ብርሃን ልብስ የተባለ ከማይን ከውሃና ከመንፈስ የተሰራ ነው ማለት ልጅነቱን መለሰለስ ሲል እንደሆነ ተመልከቱ በማለት ይነግረናል። ሊቁ ዮሐንስ አፈወርቅ እንዲህ ይላል፣ አንዳንድ ሰዎች ይችን ጸበለስን ጉባኤ አይሁድ ናት ብለው ይተረጉማሉ። እኔ ግን እንደዛ አልልም። ምክንያቱም ጉባኤ አይሁድን ክርስቶስ ረግሞ አላጠፋም። እንዴት ቢባል እኛን ራሱ ሲነግረን የሚረግሟችሁን መርቁ ነው ያለው። ታዲያ የሚረግሟችሁን መርቁ ያለ አምላክ እንዴት ጉባኤ አይሁድን ረግሞ አጠፋ ይባላል? በሌላ በኩል ደግሞ በወንጌል እንደነገረን እነሆ የሰው ልጅ የሰው ልጅ ዓለምን ሊያጠፋ ሳይሆን ዓለምን ሊያድን የመጣ ነው ብሎ የነገረን እንዴት ጉባኤ አይሁድን ረግሞ ያጠፋል? እንደዛ ቢባል ደግሞ ብርሃን ዓለም ቅዱስ ጳውሎስን ያክል ከነሱ አይገኝም ነበር። እሱ ብቻ ሳይሆን ቀዳሜ ሰማዕት ቅዱስ እስጢፋኖስም የተገኘው ከጉባኤ አይሁድ ነው። ስለዚህ ይህ ምንድን ነው ከተባለ በለስዋን ረገማት ማለት በአንጻረ በለስ ረገማ ለኃጢአት በበለሱ አንጻር ኃጢአትን ረገማት። ከዚህ በኋላ ፍሬ አይገኝብሽ አላት። አንቺ ኃጢአት ከዚህ በኋላ አንተ ሞት ከዚህ በኋላ ፍሬ አፍርተህ አትገኝ አለው። ስለዚህ በዚህ የተነሳ መጽሐፍ የተናገረው ተፈጸመ። ምን ብሎ ነው የተናገረው? ካል ተሞአ ሞት ዋይቴን ከሟት ከሞት ዋይቴን ከቀኖት ከሲኦል እነሆ ሞት ተሸነፈ። አንተ ሞት ሆይ ማሸነፈ ወዴት አለ? ሲኦል ሆይ ድል መንሳተ ወዴት አለ ተብሎ የተነገረው ከዚህ በኋላ ፍሬ አፍርታ አትገኝ የተባለው ሞት ኃጢአት ነው በማለት ይነግረናል። ዋይ በሳለ እፀ በለስ ወተከለ ለነ እፀ መስቀል። ስለዚህ እፀ በለስን ረግሞ ካጠፋ በኋላ እፀ ሕይወት መስቀልን እነሆ ለእኛ ተከለልናል ዝንቱ መስቀል። ይሄ መስቀል ማለት ስፉህ ወስቡህ፣ እነሆ በዓለም ላይ የሰፋ ቅርንጫፎቹ የበዙ የተመሰገነ ነው። እንተ በምድር ስረዊሁ ወበሰማይ አይጹቂሁ፣ እነሆ ስሩ በምድር ቅርንጫፎቹ ደግሞ በሰማይ የሆኑ እንተ እይትነገፍ ቆጽሉ፣ ሁልጊዜ ቅጠሉ የማይረግፍ እንተ ይኮነ ጽጌው ለሃጉል ወፍሬውኒ ዘይኮነ ለመዊት ነ አበባዎቹ ለጥፋት ፍሬው ለሞት ያልሆነ ለሕይወት የሆነ እፀ መስቀሉን ተከለልን በማለት ይነግረናል። እፀ መስቀሉ ያደገው የለመለመው በጌታችን በመድኃኒታችን ኢየሱስ ክርስቶስ ደም ነው። ስለዚህ በሱ አደገ ለመለም አለ። ይሄ ዕለት ዕለት ፍሬ የሚሰጥ ቅዱስ ዳዊት እንዲህ በማለት የተናገረው ወይ ከውን ከመዕፅ እንተ ትክልታ በመሃዘማይ እንተ ትውፍር ያ በበጊዜያ ቅጠሉ የማይረግፍ ዘወትር ፍሬ የሚሰጥ በወንዝ ዳር እንደተተከለ የሆነ የተባለለት ዕፀ መስቀሉ ነው። ከጌታችን በቀኝ ጎኑ ከፈሰሰው በሱ የለመለመ ያፈራ ፍሬው ማለት ደግሞ ምንድነው ከተባለ በየዕለቱ የሰው ልጆች የሚመገቡት የሰው ልጆች የሚቀበሉት ተመግበነው ሞትን ሳይሆን ሕይወትን የሚያመጣውን ቅዱስ ስጋውን እና ክቡር ደሙን ያስገኘ እፀ ሕይወት እሱ ተተከለ። በለስ ተረገመች፣ ያኔ ደረቀች፣ ከስሯን ተነቅላ ወደቀች። በዚህ የተነሳ በቦታው እፀሐ ሕይወት መስቀል ተተከለ ዘወትር ፍሬው የማይረግፍ ዘወትር ፍሬውን የሚሰጥ ፍሬው ደግሞ ዘላለማዊ ሕይወትን የሚያመጣ ዘበላ ሥጋየ ወሰትየ ደምየ ቦ ሕይወት ዘለዓለም ነው፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ተብሎ የተነገረለትን አስቀድሞ፣ በጥበበኛው ሰሎሞን እንዲህ የሚል ቃል ተነግሮ ነበር። ታሕተ ጽላሎቱ ጽላሎቱ ፈተውኩ ወነበርኩ እነሆ ከጥላው በታች መቀመጥን ወደድኩ፣ የተባለለት መስቀሉ፣ ከመስቀሉ ስር የነፍሳችን መድኃኒት የነፍሳችን ድነት የሆነውን እፀ መስቀሉን በዚያ ቦታ ተከለልን አለ። ቅዱስ ዳዊትም ወበጽላሎተ ክነፊከ ክድነኒ፣ አቤቱ በጽላሎትህ ሰውረኝ፣ ከመ ይራቅ እምኔ እኩይ ኖከኔ፣ ይሄ ጠላት ዲያብሎስ ክፉ ዲያብሎስ ከእኔ ይርቅ ዘንድ አንተ በክንፎችህ ጥላ ጋርደኝ፣ ማለት በዕፀ መስቀሉ ጠብቀኝ፣ በሐጹረ መስቀሉ ከልለኝ ብሎ አስቀድሞ ቅዱስ ዳዊት የተናገረለት ዕፀ መስቀሉ ነው። ዛሬ በለስ የተረገመችበት ወዲያውኑ በቃሉ የደረቀችበት አፍሪ ቢላት ማፍራት ትችል ነበረ። ነገር ግን በአንጻረ በለስ ረገማ ለኃጢአት ነውና፣ ኃጢአትን ለማስወገድ የመጣበት ስለሆነ ዛሬ ርግመተ በለስ ይባላል። በእውነቱ በዓሉን በትክክል አውቀን እንድናከብር እግዚአብሔር አምላካችን ያግዘን። ይቆየን።